የእውነት ትገርማላችሁ፣ ማለት ነው በዚህን ያህል ልክ እንደዚህ ታደርጋላችሁ ማለት በጣም ነው የሚገርመው ማለት ነው። ብሩክ አላጠፋም አልተባለም፣ አጥፍቷል። አዎ በጣም አጥፍቷል። የሰራው ነገር ትክክል አይደለም። ነገር ግን በዚህን ያህል ልክ ፎቶውን ዘቅዝቆ የሰው ልጅ ሳይሞት በህይወት እያለ ይሄ የሚያለቅስ ኢሞጂን ማድረግ የእውነት የእውነት በጣም በጣም ነው የሚያሳዝነው ማለት ነው። አንድ አይምሮ ካለው ሰው የማይደረግ ነገር ነው። ሲቀጥል ደግሞ ሰው እናት እያለው እንዴት እናትን ይሰደባል? እናት እዚህ ጋር ምን አመጣው? ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ወይ እኔ አለውላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ ማለት ነው እና ያው ያው ነው እና ሶሻል ሚዲያ ላይ ያለ ነገር ያው ሰሞኑን የተፈጠረው ነገር ነው አንደኛ ይሄ ፕራንክ ብዙ ነገር ሊያስተምር ይመጣል ብሩክም ሁለተኛ እንደዚህ አይነት ነገር ላለማድረግ እንደዚህ አይነት ፕራንክ ላያደርግ ነው እንትን ተባል የሚማረው ብዬ አስባለሁ እኔ ብሩክ አላጠፋም አላልኩም አጥፍቷል እንደዚህ አይነት ነገር መስራቱ ራሱ ተገቢ አይደለም አግባብ አይደለም ለምን በቃ ጥሩ አይደለም። ብዙ ተናግሬያለሁ፣ ብዙ ብያለሁ። ማለት ደጋሚ ማለትም አያስፈልግም። ነገር ግን እሱ አይደለም ያበሳጭን ማለት ነው። ቲክቶክ ላይ የእሱን ፎቶ የድሮ ፎቶዎቹን እያመጡ እንደ ሞተ ሰው ኢሞጂን እያደረጉ ፎቶን እየዘቀዘቁ እነዚህ መለጠፍ በጣም ተገቢ አይደለም። አንድ ቤተሰብ አለው። እናቱ ይህን ቪዲዮ ብታይ በጣም ትደነግጣለች፣ በጣም ታስባለች። በቃ የሰው ልጅ በቁሙ እያለ ማልቀስን ምን አመጠው እንዴ? እሱ ምን ብሩክ ምን አደረገ? ለምን የሶሲም ፎቶ ድ እየለጠፋችሁ አታስ እንትን አትሉም? ሶሲም እኮ ኢንስታግራም አላት። ፎቶን እያወረዳችሁ እየዘቀዘቃችሁ እሱ ብቻ ለምን አብሮ አደለ እንዲ ሰሮት ፕራንኮን ለምን እንዴ ምንስ ብትሆን ነው? ደግሞ እናት እናትም እናት ሰው ሁሉም ከእናት አደለ እንዲ ተፈጠሩ ከእናት ወዳችነት አደለ እንዲ ተፈጠሩ። የእኛ እናት ስትሰደብ እንደሚያመን ሁሉ ለምንድን የሱን እናት የምትሰድቡት? ይህ እውነት በጣም በጣም በጣም እናት እያለው ሰው መቼም እናቱ አይሰድብ እውነት ነው የድድብና ጥግ ነው ሰው የሰው ልጅ እናት እያለው እናቱን የሚሰድብ ማለት በቀልም ያለ ፋራ ሰገጤ ነው በቃ እናት እናት ናት እናታችሁ ሞክሪያችሁ ናት እንዴ ምን ባጠፋች እሱ ነው አደለ ያን ፕራንክ የሰራው እሱ አደለ ቆሽ መጥፎ ስራ የሰራው መሰደብም ካለበት እሱ ስለቡ የምትሰድቡበትም ደግሞ አግባብ መንገድ አሉ እንጂ ፎቶውን እንደዚህ እያለቀሳችሁ እየዘቀዘቃችሁ አይደለም እንዴ አይኖ አጥፍቷል ድብና አርጉቶ አጥፍቷል አዎ አጥፍቷል ብሩክ አላጠፋም አላልኩም ግን እውነት እንደዚህ አይደረግም በቃ ማይደረግ ነገር ለምን ታደርጋላችሁ እንዴ አስቡ እንጂ አንዳንድ ጊዜ በቃ ሰውንም ስንወድ ስንወድ አንዴ ከንፍ እንዳደረጋለን ስንጠላም ደግሞ እንትንንለ ይሄ ወደ ውስጥ የምንጥለው ነገር አለ ማለት ነው አላጠፋም አላልኩም አጥፍቷል ይቅርታ አደራረጉ ተገቢ አይደለም ንግግሩ በጣም እየጨወባ ነው፣ ሲናገር የነበረው ሀይሚን ያ ራይት። እሱን ትክክል አይደለም። በቃ አጥፍቷል ይቅርታ ማለት በስነ ስርዓት በአግባቡን ይቅርታ ማለት ያለበት። አዎ እሱን ልክ ነው። ነገር ግን እናቱ ለምን ትሰደባለች? እናቱ ለምን እዚህ ጋር ሚምሽን ትደረጋለች እንዴ? ምን ባጠፋች እንዴ? ለምንድን ነው ምን አደረገች እንደ እሱ እሱን አይደለ ወደ ሚዲያ ያመጣው ይሄን ሀሳብ ያመጣው ከሶሲ ጋር እሱ ነው አይደለ እሱን ማምጣ ሶሲን ማምጣ በቃ ትክክል አልሰራም በቃ አንድ የሆነ ምን ይደረግ በቃ የፈሰሰ ውሃ አይታፈስም በቃ ሰሩ አይደለም ለምንድን ነው እስቲ ነገሮችን እና እንደዚ ብርድ ማታደርጉት የምስ ለምን ሃይሜኑን በጣም እንትን ነው ሰይጣን ውስጥ ከቷታላችሁ ይሄን እያየች ይብስ እንድትገነፍል እንድትናደር ታደርጋላችሁ አዎ አጥፍቷል። ባይሆን ወይ በቤተሰብ ምናምን ይሄ ነገር ተነጋግራቸው እንደፈቱ ማድረግ ነው እንጂ አላጠፋም ማለት በጣም ጠፋት ነው። በእኔ ቢደርስ በጣም ከባድ ነው። እኔ ለዚም አይኑን ውሏል። ግን እናት ጋ እናት ምን አጠፋች? አልሞት አማረለ ልጁ በህይወት አላረለ ልጁን ሳይሞት ማልቀስ ምን፣ ለምን ምን አጠፋ እንዴ? ከእሱ ብቻ ነው እንዲሰራው። እስቲ እናንተ ሱ የምትናገሩን ትናንት ስሙ ብዙ ብዙ ብዙ ነገር እኮ እራሷን ልጅቷ እንደምትፈልግ አርግታ ነው ስታወራ የነበረው። ታርጌቷ አላማህን ብላ እነሱን ለማጣለት ሆን ወይ ይህን ቪዲዮ የሰራችው እኛ ያናድደን። ብሩክ ለምን እንደዚህ አይነት ነገር ሰራ? ወንድ ልጅ ብትሳሳት ሰይጣን መጥፎ ነው። ለምን እንደዚህ አይነት ሀሳብ አመጣ? ነው በቃ ሰራው አደለ። ከሰራው በኋላ ምንም ማድረግ አይቻልም። በቃ ተሰራ ተሰራ ነው በቃ ቢፈልጥ ቢቆርጥ ያ ነገር ሊመለስ አይችልም። ቪዲዮ ፖስት ተውታል አምኖበት አለን ይ ፖስት ተው። ግን እናቱ ለምን ትሰደባለችን? በቃ ለምን ትሰርባላችሁ? እናቱን ምን ባደረገች? እናቱ እንዴ አራስ አንዳንድ ጊዜ እውነት የምትናገሩትን ነገር አንዳንድ ጊዜ እወቁ። እንዴ እናት እንዲቱን እናት እንዲ ያርግታ እሱ ፎቶ ዘግዝቁ ምንም ባላደረገ። በቃ እነሱ ይህን ነገር ሶሻል ሚዲያ ሲወጡ ይሄን ነገር ለመቻል ነው አይደለ? ለመጋፈጥ ነው አይደለ? ነገር ግን አንዳንድ ጊዜ ደግሞ በቃ ምንም ነገር በልክ ማድረግ አለበት። እናት እዚህ ጋር መሰደብ የለባትም። ምንም አላደረገች። ሙሽ የማንም እናት የሃይሜ እናት ራሱ ኢቭን መሰደብ የለባትም። በቃ እዚህ ጋ ሶሲ ብሩክ ሃይሜ ነው ሃይሜ የለችበትም። ሶሲና ብሩክ ናቸው ያጠፉት፣ አይደለ? በቃ ሶሲና ብሩክን እንደፈለጋችሁ አርገታችሁ ዘቅዘቃችሁ ስደቡ። እናት ግን ኔቨር ለምን መታም? ሙሽ ያን ቪዲዮ ስራ ብላለች? ሙሽ ዩቱብ ታያለች አታይም። ልጇ ካሳያት ነው እንጂ የምታየው ነገር የለም። ነገር ግን አረ እውነት በጣም ትገርማላችሁ። አንዳንድ ጊዜ ደግሞ ስንወድን በልኩ አድርጉ። ሰው ሲያጠፋም ደግሞ እንደማስታረቅ እንደማስተባበል እንደ ማስተባበል የጭ ከተመቻችሁ ላይክ አድርጉ።